ስብሰባውን ጥለው የወጡት ጀነራል ታደሰ ወረደ እጅግ እያነጋገሩ ይገኛሉ። የእነ ደብረጽዮን ቡድን ህወሃት ከጀነራሉ ጋር ያፋጠጣቸውና ጀነራሉም የሰላ ትችት ሰንዝረው ረግጠው የወጡት ስብሰባ ላይ ምን ተፈጠረ? ከውስጥ ምንጮቻችን የደረሰንን መረጃ በስፋት የምናስደምጣችኋለን። በሌላኛው መረጃችን ደግሞ የባህር በር ጥያቄን በተደጋጋሚ ስታነሳ የቆየችው ኢትዮጵያ ያልጠበቀችው ጉዳይ ከግብፅና ከሳውዲ አረቢያ ገጥሟታል። ኢትዮጵያ በተደጋጋሚ ይገባኛል ስትል በሚታነሳው የባህር በር ላይ የሚገነባው ግድብ ሀገራቱን ከፍተኛ ጦርነት ውስጥ ሊያስገባ ይችላል። ይህ የሙሴ ድልድይ የተባለው ግንባታ ለኢትዮጵያ ይዞት የሚመጣው ጦስ ምንድን ነው? ሙሉ መረጃውን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ ትራምፕ ለኤሎን መስክ ከባድ ማስጠንቀቂያን ሰጥተዋል። ሁለቱ ቢሊዮነሮች ከፍተኛ ውጥንቅጥ ውስጥ እንዳሉ ይታወቃል። በዚህም የተለያዩ የቃላት ውርበራዎችን እያካሄዱ ይገኛሉ። በዚህ የቃላት ጦርነታቸው ውስጥ ታዲያ የተለያዩ ሀሳቦች እየተሰነዘሩ የሚገኝ ሲሆን የተለያዩ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 የጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ጀነራሉ እጅግ በሚያነጋገር ሁኔታ ስብሰባውን ጥለው ወጥተዋል። በትላንትና ሁለት ጠዋት በደብረ ጽዮን የሚመራው የህወሃት ቡድን ስራ አስፈጻሚዎች ፕሬዝደንቱን ጀነራል ታደሰ ወረደን ጠርተው ማነጋገር እንፈልጋለን ብለው ነበር። ታዲያ በጠዋቱ ውይይት ያደረጉ ሲሆን ከጠዋቱ ሁለት ሰዓት ከአርባ ላይ ስብሰባው ተጀመረ። በዚህም ደብረ ጽዮን፣ ፈትለወርቅ፣ አማኑኤል፣ ተክላይ፣ ሊያ በስብሰባው ላይም ተገኝተዋል። የንግግራቸው ይዘት ሁሉም ተመሳሳይ ነው። ታደሰ ወረደ አንተ በእኛ መንገድ አትሄድም ነገርንህ። የትግራይ ህዝብ አደጋ ላይ እየወደ ያለው እኛን መስማት ስላልቻልክ ነው ብለውታል። ጀነራል ታደሰ ወረደ የተወሰኑ ሰዎችን ቃል ከሰማ በኋላ ሌሎቹ እንዳይቀጥሉ አቆማቸው። ጀነራል ታደሰ ወረደ በእኛ መንገድ አልሄድክም ካልክ፣ አዎ ዛሬ ነገ ከነገ ወዲያ ወደ እናንተ አልሄድም በራሴ መንገድ እሄዳለሁ ብሏቸዋል። የትግራይ ህዝብ አደጋ ላይ ነው ሲልም ገልጾላቸዋል። አዎ ወደ አደጋ እየገባ ነው። ግን ወደ አደጋ የሚያስገባው ማን ነው? እኔ ነኝ አልያስ ደግሞ እናንተ እናንተ ሰዎች አይደላችሁምን? ስለዚህ ከቻላችሁ ቆም ብላችሁ ሰዎቹ ማሰብ ጀምሮ በጣም ዘግይቷል፣ ግን አሁንም አረፈደም ስራለኝ። እናም በዚህ አጀንዳ ላይ ተጨማሪ ጊዜ ማጥፋት አልፈልግም ብሏቸው ከ20 እና 30 ደቂቃ በኋላ ተነስቶ ሄዷል ሲሉ ለመረጃው ቅርበት ያላቸው ምንጮቻችን ገልጸዋል። የሙሴ ድልድይ በቀይ ባህር ላይ ሊገነባ ነው። ኢትዮጵያ አብዝታ እየጠየቀች ያለችው የባህር በር ጥያቄን ገደል የሚያስገባ ጉዳይ እንደሆነም ይነገርለታል። ግብፅና ሳውዲ አረቢያ ከአፍሪካ ወደ እስያ የሚያገናኝ ድልድይ ሊገነቡ መሆኑ ተሰምተዋል። ሳውዲ አረቢያና ግብፅ ሁለቱን ሀገራትና አህጉራት ለማገናኘት በቀይ ባህር ላይ በሀገሪቱ በርዝመቱ ቀዳሚ ሆነውና አራት ቢሊዮን ዶላር የሚገመት ገንዘብ የሚፈጅ የሙሴ ድልድይ ለመገንባት እንቅስቃሴ መጀመራቸው ተዘግቧል። እንደ ዘገባው ከሆነ ይህ በ1988 ለመጀመሪያ ጊዜ የቀረበውና በ2016 በሳውዲ አረቢያ ንጉስ ሳልማን በይፋ የታደሰው በፖለቲካና የሎጂስቲክስ ዘግይቶ የነበረው ድልድይ ፕሮጀክትም ሀሳብ የሳውዲው አልጋ ወራሽ መሐመድ ቢን ሳልማን እና የግብፁ ፕሬዚደንት አብዱልፈታህ አልሲሲ ከቀናት በፊት ባደረጉት ውይይት ግንባታው እንዲጀመር መወሰናቸውም ተገልጿል። አፍሪካና እስያን በቀይ ባር ለማገናኘት ይቻላል የተባለውና ለግንባታው የአራት ቢሊዮን ዶላር በጀት የተበጀተለት ይህ ድልድይ የቲራንን የባህር ዳርቻ የሚሸፍን ሲሆን በሳውዲ አረቢያ የባህር ዳርቻ የሚገኘውን ራስ ሀምዴን በግብፅ ሲናይ ባሕረ ገብ መሬት ሻርምም ኤልሼክን ያገናኛልም ተብሏል። የግብፅ ህዝብ ግንኙነት እንደገለጹትም ከሆነ ለሳውዲው ንጉስ ክብር ሲባል የንጉስ ሳልማን ቢል አብዱል አዚዝ እንዲባልም ሀሳብ ቀርቦ የነበረ ቢሆንም ከቀይ ባህር ሃይማኖታዊ ታሪክ በመነሳት ህዝቡ ባቀረቡ ጥያቄ ስያሜው የሙሴ ድልድይ እንዲባለም ተወስኗል። ስያሜውም ሙሴ ቀይ ባህርን የከፈለበት መጽሐፍ ቅዱሳዊ ታሪክ መሰረት እያደረገ ነው ብሏል። የግብጽ ትራንስፖርት ሚኒስትር ካሜል አልዋዚር በአሁኑ ወቅትም ሁሉም የዕቅድ ደረጃዎች እንደተጠናቀቁና ፕሮጀክቱ ግንባታ ለመጀመር ለትግበራ ዝግጁ ነን ሲሉም ተናግረዋል። አክለውም ይህ ፕሮጀክት በአንድ ወቅት የራዕይ ሃሳብ የሆኖ አሁን እውን ለመሆን ተዘጋጅቷል። ይህም አካላዊ ትስስር ብቻ ሳይሆን በሀጉራት መካከልም ያለውን ኢኮኖሚ ና ባህላዊ ለውጦችን የቱሪዝም ንግድና የዜጎችን እንቅስቃሴ በእጅጉ እንደሚያሻሽልም ገልጸዋል። የሳውዲ መንግስት በበኩሉ መግለጫ ያወጣ ሲሆን የሙሴ ድልድይ በሳውዲ ግብጽ ድንበር አቅራቢያ የሚገኘውና ሳውዲ አረቢያ የ500 ቢሊዮን ዶላር ወጪ በማድረግ በዘመናዊ ቴክኖሎጂ በታዳሽ ኃይልና በኤአይ የሚጎለብቱ መሰረተ ልማቶችን በማጠቃለል እየገነባሽ ለሚገኘው የወደፊቱ ኒዮምድ ሜጋሲቲ ፕሮጀክት ወሳኝ ማገናኛ እንደሆነና በታሪክ በባህል እና በችሎታ የበለጸጉ ሁለት ሀገራት ግንኙነትን ከፍ ያለ ጠቀሜታ እንደሚሰጥም ገልጸዋል። ይህን ኢትዮጵያ በተደጋጋሚ የባህር ባለቤትና ሉዓላዊነት ጥያቄ የምታነሳበት ቀይ ባህር ላይ የሚገነባ ድልድይ ግንባታውንም ማርታይም የተባለው ኩባንያ ይህ የባህር ድልድይ እንደሚገነባውም ከኦል አፍሪካ ቱደይ ያገኘነው መረጃም ያሳያል። ድልድዩን በተመለከተ በቀይ ባህር ዙሪያና በባህሩ 12 ኪሎሜትር ርቀት የሚገኙ ሀገራት በዓለም አቀፋዊ የውሃ አጠቃቀም አመራርና አስተዳደር መሰረት ማድረግ ስለ ግንባታው የግልጸኝነት ጥያቄ ያቀረቡ ሲሆን ይህም ዘገባ እስከተዘጋጀበት ጊዜ ድረስም በቀይ ባህር ተጠቃሚነት ላይ በርካታ ጥያቄዎች እያነሳች የምትገኘው ኢትዮጵያ ስለ ጉዳዩ የሰጠችው አስተያየት የለም። ትራምፕ ለኤሎን መስክ ከባድ ማስጠንቀቂያን ሰጡ። ዲሞክራቶችን በገንዘብ ከደገፈ ከባድ መዘዝ ይከተለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የቀድሞ አጋራቸው እና ወዳዳቸው ኤለን መስክ ዲሞክራቶችን በገንዘብ ከደገፈ ከባድ መዘዞች እንደሚከተሉበት አስጠነቀቁ። ቅዳሜ ትራምፕ ከኤንቢሲ ኒውስ ጋር ባደረጉት የስልክ ቃለ መጠይቅ የዴሞክራት እጩዎች ሪፐብሊካኖችን እንዲያሸንፉ በገንዘብ የሚደግፉ ከሆነ ከባድ መዘዝ ይከተላልን ብለዋል ፕሬዚደንቱ ምን አይነት መዘዝ እንደሆነ ግን ከማብራራት ተቆጥበዋል ትራምፕ ከቢሊዮነሩ ኤሎን መስክ ጋር እየተበላሸ የመጣውን ግንኙነትን የማደስ ፍላጎት እንዳላቸው ተጠይቀው ከእርሱ ጋር የመነጋገርም ሆነ ግንኙነታቸውን የማደስ ፍላጎት እንደሌላቸው በይፋ ተናግረዋል በሌላ አነጋገር ፍቅራችን አብቅቷል እያሉም ነው ትራምፕ የቀድሞ ወዳጃቸውን ለፕሬዝደንቱ ቢሮ ንቀት አሳይቷል ሲሉ ተችተውታል። ኤለን መስክን በጣም መጥፎ ነገር ነው፣ ምክንያቱም እሱ ለፕሬዝደንቱ ቢሮ ንቀት አሳይቷል። ለፕሬዝደንቱ ቢሮ ንቀት ማሳየት አትችልም ሲሉም ተናግረዋል። ከኤንቢሲ ጋር በነበራቸው ቃለ መጠይቅ እንግዲህ፣ ቢሊየነሩ ኤለን መስክ ከትራምፕ ጋር በተጣላ ማግስትም ትራምፕ ምርጫውን አሸንፈው ዋይት ሀውስ የገቡት በእኔ ድጋፍ ነው ማለቱም ይታወሳል። ትክክል ይመስላል። በምርጫው ዘመቻው ላይ በቀስቀሳም በገንዘብም ከፍተኛ ድጋፍ ማድረጉም አይዘነጋም። ብዙ መቶ ሚሊዮን ዶላሮችንም አውጥቷል። አሁን ታዲያ ለባላንጣ ፓርቲያቸው ለዲሞክራቶች ተመሳሳይ የገንዘብ ድጋፍ እንዳያደርግም የሰጉ ትራምፕ ቢሊየነሩን አስጠንቀቀውታል። ማስጠንቀቂያቸውም ይሰማ ይሆን ለማንና ለምን ብሎ፣ የሆነ ሆኖ የሁለቱ የዓለም ታላላቅ ሰዎች ትንቅንቅም ቀጥሏል። አሸናፊውን ጊዜው ያሳየናል። በአንድ ነገር ግን እርግጠኛ መሆን እንችላለን፣ የፍቅር ጀንበራቸው መጥለቋን። ውድ ተመልካቾቻችን፣ ለሳቱ የነበረውን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።